ቤተሰቦች ዛሬ ወሳኝ የሆነ እውነት ይዤላችሁ መጥቻለሁ። እኔን ግራ የገባ ችግሩ የአብርሽ ነው የተመልካች። ዛሬም በድጋሚ ፍቅርና አብርሽ መጥተዋል። በአዲስ ነገር ጠብቁ ብሎ የቀለበት ጋጋታ አስቀምጧል። በጣም ብዙዎቻችሁ ደስ ብሏችኋል። የፍቅር ቀለበት፣ የአብርሽ ውሳኔ እውነት ነው ውሸት ነው የሚለውን ነገር ነግራችኋለሁ። እስከዛው ላይክ ሼር በማድረግ እስከ መጨረሻ ሰብስክራይብ በማድረግ አብራችሁ ቆዩ። በመጀመሪያ ግን እነዚህ ልጆች በተናገሩት ነገርና በአቋማቸው አይጸኑም። እነሱ ግራ ገብቷቸው እኛንም ግራ ያጋቡን አልመሰላችሁም ወይ? ብዙዎች በጣም ተደስታችኋል። እኔ ለእናንተ ጥያቄ አለኝ። ትዳር ማለት ለእናንተ ቀለበት ማድረግ ፊርማ መፈረም ወይንም ደግሞ የዱሮ ኤክሳችሁ መመለስ ነው ወይ? እኔ በጣም የሚያሳዝነኝ ነገር ማለት ነው በመጀመሪያ ፍቅር፣ ደስታ፣ ሳቅ ይገባታል። ከልጅነቷ ጀምራ ብዙ ሲቃይ፣ ብዙ ችግር፣ ብዙ ውጣ ውረድ ያሳለፈች በፍቅርም ጭምር የተቀጣች ልጅ ናት፣ በዚህ አምናለሁ። ነገር ግን እኔ በጣም የሚያሳዝነኝ የጥፋት መሸሸጊያና መጠቀሚያ መሆኗ ነው። እናንተ በምን አንገል፣ በምን አንጻር እንዳሰባችሁት አላውቅም። አብር ሲጀመር የሚስቱ ህይወት ያላስተካከለ የራሱን ህይወት ያበላሸ የሚስቱን ህይወት ያበላሸ እንዴት ለፍቅር ይጠቅማታል? ወይንም አንድ ሰው መጀመሪያ ለምን ሄደ ለምን ተመለሰ ብላችሁ አትጠይቁም ወይ? ማለት እናንተ በሕይወታችሁ ላይ እንደዚህ አይነት ነገር ቢያጋጥማችሁ የሄደን ሰው ተመልሶ ሲመጣ ትቀበሉታላችሁ ወይ? ኢቨን እንኳን የድሮን አይደለም እየተናገሩ ያሉት የአሁኑን ነው። ትናንትና ማለት ነው፣ ሩታ አብርሽ እኔ ላይ እያደረገኝን እያንዳንዱን ነገር መልሼ ተበቅ እየዋለው እያለች ነበር። አብርሽም ደግሞ አይታችኋል እየዛትባን ነበር። ታለቅሻለች፣ ለመወስነው ውሳኔ እያንዳንዱ ነገር ይጸጽትሻል እያላት ነበር። አብርሽም አሁንም ፍቅርን መጠቀሚያ እያደረጋት እንጂ ለእሷ ቀለበት አስቦ አይደለም። የሀገራችን ሰው ምን ይላል መስላችሁ? የሚያጠግብ እንጀራ ከምጣዱ ያስታውቃል ይላል እንግዲህ አብረሽ ዩቲዩብ ላይ አስራ ስድስት ቀለበት ነው የደረደረው። አንድ አንድ ለመግዛት አስራ ስድስት ምን ይሰራለታል? ይሄ ምንድነው የሚያሳየው ካላችሁ፣ አብረሽ በልህና የሆነ በጭፍን እየተመራ እንደሆነ ነው። መጀመሪያ ለፍቅር ቀለበት ማድረግ ቢፈልግ ኖሮ አይታችኋል፣ እስከ ትናንትና አብረሽ አንገል ላይ የሩታ ስም ነበር። ዛሬ ነው ስሟን አውልቆ ማህተቡን መልሶ ያደረገው። ገባችሁ አይደለ? በመጀመሪያ ፍቅር እኔ እስከማውቀው ድረስ ይህ ህይወት ላንቻ አይገባችም። ማለት በጣም በብዙ ሶሻል ሚዲያ ላይ በጣም በብዙ ስትናገሪም እንደሰማሁት በጣም ብዙ ኦዲየንሴሽም አንቺን ወዶሽ የሚከተልሽ በምንሽ እንደሆነ ልንገርሽ አንደኛ፣ በሳቅሽ፣ ሁለተኛ ደግሞ በኮንፊደንስሽ። ማለት በቃ የሴት ልጅ ክብሯ ነው ያሽ ክብርሽን ስታስጠብቂ ነው እስከዛሬ ያየሁት ዛሬ ግን ምን ነክቶች ነው? አብረሽ እንደፈለገ ህይወትሽ ደስ ሲለው ይገባል፣ ደስ ሲለው ይወጣል። ለምሳሌ መካከል ላይ ማለት ነው፣ አይታችሁ ከሆነ ከፉአድ ጋር እንድትጣላ አደረጋትኝ። እሷ ህይወት ውስጥ ገብቶ ከዛ ደግሞ ፍቅርን ትቶ ወዴት መጣ? ወደ ሩታ መጣ። ሩታ አልፈልግህም በቃ፣ የራስህ ጉዳይ። ከዚህ በኋላ ሩታ ማራት ቀን ነው በረራ የቀረኝ ብላለች። የአራት ቀን ደርሶ ማየት እኔ በጣም ነው የቋቋሁት። እና አልፈልግህም ስትለው ነው ሜይ ቢ እሷ መቼም በረራው መቼ እንደው አያውቅም። ሜይ ቢ እሷን ካበሳጩ ብሎ ፍቅር ጋ ሄደው ፍቅር እስከ መቼ ነው? ለምን እንዴት ብለሽ መጠይቅ አለብሽ እንጂ ሲሄድ የምትሸኝ ሲመጣ የምትቀበይ ሴት ነች ብዬ በጭራሽ አላስብም። ገባችሁ ቤተሰቦቼ። እናንተ ብዙ የፍቅር ወዳጅ ነን፣ የፍቅር ደጋፊ ነን የምትሉ ሰዎች ማለት ነው እኔ እውነት እውነቱን ነው መናገር የምንፈልገው። ምክንያቱም እናንተ በህይወታችሁ ላይ የሆነ ወንድ የሆነ ሰንበዴ ቢወጣ ቢገባ ቢጫዋትባችሁ ደስተኞች ናችሁ። ትዳር ለእናንተ ቀለበት እና ፊርማ ነው እንዴ? ልብ እኮ ነው ማለት። አንድ ሰው ከልቡ የሚወዳችሁ ከሆነ ሲጀመር በህይወታችሁ አይመላለስም እንደ ውሃ ቀጂ ማለት ነው። ፍቅር በመጀመሪያ ለምን ሄድሽ ለምን መጣ ብለሽ መጠየቅ ነበረብሽ እንጂ ሲሄድ እየሸኘሽ ሲመጣ እየተቀበልሽ ዝም ብለሽ ህይወትን መምራት። እኔ በጣም እኔ በቃ ተናድጃለሁ። በጣም ነው ያበሳጨኝ። ለምን ካላችሁ ቤተሰቦች ሰጥቼ ይሄ ለእሷ ማለት እኔ የጠበቅኳት ሌብል ሌላ ነው። እሷም ከምትናገረው አንጻር አድናቂዎቿም እሷን የሚወዱበት አንግል፣ አንደኛ መብቴን፣ ክብሬን፣ ሴት ልጅ ክብሯን ነው ስለምትል ነው። እሺ ታዲያ ክብሬን ካልሽ ሲጀምር ፏድም ያስወጥተሸው አልገባች። በመሀል ደግሞ የሆነ ሰንበድ መቶ ፍቅርን እወዳታለሁ አፈቅራታለሁ ብሎ የፏድ ጓደኛ ለእሷ የሆነ ነገር ሲል ነበረ። አሁን ደግሞ ልክ አብርሽ ሩታ በቃ እንደወሰነች እንደቆረጠች ሲያውቅ እሱም ደግሞ ተመልሶ ወደ አንቺ ሲመጣ ምን አንቺ ማንም ሰው የመጣውን ሁሉ ተቀባይንሽ እንዴ? ማን ነው? ኮስተር ማለት መቻል አለብሽ። በእርግጥ የድሮ ፍቅር ሜይ ቢ ላይለቃት ይችላል፣ ግን አብረሽ ይወላውላል። የሩታንም ህይወት አበላሽቶ የራሱንም ህይወት አበላሽቶ እንዴት ነው ለፍቅር ይጠቅማታል ብላችሁ አስባችሁ? ኮሜንት ላይ እንዳለ በቃ ፍቅር ቀለበት ልታረግ ነው፣ ፍቅር እንደዚህ ልትሆን ነው እያላችሁ እንዳለ ማለት ሰው ኮሜንቱ እንዴት እንዳበሳጫችሁ። ማለት ሴት ልጅ እኮ እንደዛ አይደለም፣ ክብሯን መብቷን በመጀመሪያ ማስጠበቅ አለባት። በመጀመሪያ ማለት ነው ወደ ሩታና አብረሽ ጋር ሲመጣ በመጀመሪያ ትዳር አልገባቸውም፣ ገባችሁ ስላልገባቸው ነው የትዳር ልብ፣ የፍቅር ልብ ገ ገና አርገባቸውም። ለምን? ትዳር ስትይዙ አንድ ሰው ሲናደድ አንድ ሰው ጎንበስ ብሎ ነገሮችን ማብረድ ነገሮችን በሂደት ማየት ነው እንጂ እሾህን በሾህ በቀልም በቀል አብርሽ ያደረገውን እንዳለ ሩታ ኮፒ አድርጋ እሱ ላይ ነው ያደረገችው። እንዴት ነው? ትምህርት ቤት ሄዳችሁ የሆነ ብላክቦርድ ላይ ተጽፎላችሁ ያን ነገር ገልብጡ እንደተባለ ግልብጥ አርጋ ነው ያደረገችው። ያንን ያረኩት ደግሞ አብርሽ ሲበሳጭ እኔ የተበሳጨቱን እንዳይ ስለፈለግኩ ነው ብላለች። ግን ተገቢ አደለም፤ ተገቢም እንዳልሆነ እሷም ተናግራለች። ማለት ትዳር በዚህ ያህል ርካሽ ነው እንዲረግሷል እንዴ? ቤተሰቦች የተዳረቀው ክውር ነው። አንድ ባልና ሚስት እንኳን አይደለም በዚህ ደረጃ በሶሻል ሚዲያ ደረጃ እንደዚህ ሊሆን ቀርቶ ኢቨን ጓደኛ ቤተሰብ እንኳን እቤታቸው ከሄደ በስርዓት እንኳን ድምጻቸውን ከፍ አድርገው አይነጋገሩም ስላችሁ መጥፎ ቃል አያወጡም። ለምን ገበናቸው መሸፈን ስላለባቸው፣ ትዳራቸውን አክብረው ተከባብረው መቀጠል ስላለባቸው። ትዳሩን እና ሚስቱን ያላከበረ ሰው አሁን ፍቅር ጋር ሄዶ ምን አይነት ህይወት ይሰጣታል ብሏችሁ ነው እናንተ? ኦዲየንስ ላይ በጣም ኦዲየንሶች በጣም እያጨበጨባችሁ ያላችሁት ምን አስባችሁ ነው? በመጀመሪያ እንደነገርኋችሁ ነው፣ አብሬዎች በጣም ተገለባባጭ ወይንም የሆነ በጭፍን ቶሎ የሚወስን ሰው መሆኑን የምታቁት ገባቸው። ልክ ሩታ ከይሳ ጋር ስትሆን ማለት ነው፣ ማህተቡን ማህተቡን ፈቶ የሩታን ስም ነበር አንገቱ ላይ ያደረገው። ልክ አሁን ደግሞ ይሳቅን ሩታ ቤት ስታመጣው ምን አደረገ? የሩታን ስም ፈታና መሀተቡን አድርጎ ወደ ፍቅር ጋር ሄደ ማለት ነው። ሌላው ደግሞ ቀለበቱ አይታችሁ ከሆነ አስራ ስድስት ቀለበት ያስቀመጠው እንትን ላይ ማለት ነው፣ ኮሚኒቲ ላይ ምን ለእጇም ለግሯም ነው

በስሜት ባይሆን ኖሮ አንድ ቀለበት አድርጎ አንድ ቀለበት አድርጎ ያችን አንድ ቀለበት መግዛት ይችል ነበር አይደለ? ከዚህ በፊትም ለሶስተኛ ጊዜ ነው፣ በነገራችን ላይ የፍቅርና የሱን ፎቶ ፖስት ሲያደርግ ቀለበት የሚያደርገው ለሶስተኛ ምናምን ጊዜ። የአሁኑ ደግሞ በጣም በዛ። እኔ እኮ ደነገጥኩኝ። ይሄ ነገር ምንድን ነው? ለእጇም ለእግሯም ነው ወይስ ደግሞ ምን ተፈጥሮ ነው ብዬ በጣም ነው የደነገጡት። ብዙ ኦዲንሶች ደግሞ ቢያንስ እንኳን ፍቅር ወደ ራሷ እንድትመለስ ተመክሯታላችሁ ብዬ ሳስብ የበለጠ እናንተም ደግሞ እያጨበጨባችሁ ነው ማለት ፍቅር ብትደሰት ብትስቅ ማንም አይጠላም። በጣም ትንሽ እየሄደች ናት። ገና በትንሽነቷ ተፈትናለች፣ ብዙ ውጣ ውረድ አይታለች፣ አባት እስከ ማጣ። ከዛ ቀጥሎ ደግሞ ብዙ ነገሮች አሉ፣ ከቡታጅራ ጀምሮ ገባችሁ። ግን ደስታ የአንድ ቀን የሁለት ቀን ደስታ ሳይሆን እስከ መጨረሻ የምትደሰትበትን ነገር እግዚአብሔር እንዲሰጣት መጠበቅ ነው እንጂ ከአብርሽም ከህይወቷ ካስወጣይ ከአብርሽም ርቃ መጠበቅ ነው እንጂ፣ አብርሽ ደስ ሲለው የሚሄድ ደስ ሲለው የሚመጣ የምትቀበለው ከሆነ ይህ ሀርድ ነው። በጣም ደስ አይልም። ለቀጣይ ህይወቷም ደስታ ሳይሆን የሚያመጣላት መጠቀሚያ ነው የሚያደረጋት። የሆነ ጥፋት ሲያጠፋ ሄዶ ሩታ ማነው ሩታ አንትቶ ፍቅር ላይ ይሸፍናል፣ በፍቅር ይሸፍናል። የሆነ መጠቀሚያ ታውቃላችሁ። ከዚህ በፊት የሆነ ቪዲዮ ወጥቶባቸው ልክ ፍቅርን የተጠቀማት አይደል? ሄዶ ፍቅርን እንዴት ነው የመጀመሪያ ምናምን በማለት ዘፈን ጀመረ። ከዛ ፍቅር ምን ሆነች ያንን ችግር ወይንም ያ የወጣውን እንትን እንዲ ነው ማጥፊያ ሆነች ማለት ነው። ማለባበሻ ሆነች ማረሳሻ ሆነች። ገባችሁ? አሁንም እያደረገ ያለው ነገር ያ ነው። ብዙ አትደሰቱ። ሩታም ደግሞ ጥፋቷን አምናለች፣ ጥፋት እንዳደረገች አምናለች። ግን በቃ ከዚህ በኋላ ካገር ለወጣ ነው ብላለች። ያራቀን ደርሶ ማየት ፈልጋለሁ። ምርጫዋን ማለት ማክበር አለብን እኛ ብንሆን ማለት ነው። እና ለማኑ አብርሽ እያደረገ ያለከው ነገር ከአንድ ህጻን እንኳን የማይጠበቅ የወረደ ስራ ነው። ይሄን ማወቅ አለባችሁ።